አንድ አባባል አለ። ሁሌም ቢሆን የሞተው ነው የሚጎዳው ሲባል እኔ ቀልድ ይመስለኛል። ሰበር ዜና፣ ድምፃዊ አንዷለም ጎሳ ከእስር ተፈቷል። በእጮኛው ሞዴል ቀነን ያዱኛ ሞት ተጠርጥሮ እስር ቤት የቆየው ድምፃዊ አንዷለም ጎሳ ከእስር ቤት መውጣቱን ፋስት መረጃ ሰምቷል ሲል ፋስት መረጃ ይህንን መረጃ አጋርቷል። በጣም የሚገርማችሁ ነገር ደግሞ ከእስር ቤቱ ከተፈታ በኋላም እሷ የሞተችበት መቃብሯ ላይ ሂዶ ሀዘኑን አሳልፎ ነበር። ድምጻዊ አንዷለም ጎሳ ከእስር ከተፈታ በኋላ የእጮኛው መቃብር ጋ በመሄድ ሀዘኑን እየተወጣ ይገኛል። ከቤተሰቦቹም ጋር ተሰብስበው ጧፍ የማብራት ስነ ስርዓት አከናውነዋል። ይህ ምስል እሱን ያሳያል። ከዚህ ምን እንደተረዳው ታውቃላችሁ? ሁሌም ቢሆን የሞተው ነው የሚጎዳው። ሁሌም ቢሆን ያለው አለ። በቃ ያለው የሆነ ነገር መፍጠር ይችላል። ያለው ነፃ ሊወጣ ይችላል። እስቲ ዛሬ አንድ ጥያቄ ብቻ እንደጠይቃችሁ ፍቀዱል አስራ ሁለት ሚሊዮን ብሩ ሞልተን ለመዋሰተን ለምን የነሺዳ ቦታውን አያቋቁምልንም? የምር እንደዚህ አይነት እውቀት ያላቸው ሰዎች አሁን እውቀታቸው እየፈሰሰ ነው የሚገኙ። አንተ ያመሃል ያመሃል ጤነኛ አይደለም። በጣም የሚገርመው ነገር ለመንሱር ነሽዳ አውጥታ ነበር። ምን አይነት ነሽዳ ለመንሱር አውጣች? ስ ሰላም አሌይኩም ወረመቱላ ወበረካቱ። አንድ ነሽዳ ለመንሱር ጀማል አዘጋጅ ስትለታለን። እንሻአላህ ጥሩ ሆኖ ይወጣልኛል ብዬ ተስፋ አደርጋለሁ። አድርሱላሽ ርዱ ታደርጋችሁ ቢፈትንህ ህወት በሰው አገር ላይ የሰራህ ጥሩ ስራ ይኸው ዘዛሬነህ። ቢፈትንህ ህወት በአሜሪካ ላይ የኢትዮጵያ ጥሩ ስራ ይኸውና ረዳህ መንሱራንሸነፍ አላህ ማመን እናት ያደረገች ዱአ እኸው ደረሰክ። ደግ መስሎ ደፋሪ አገኝታ ነበር አልሆነላትም። ይኸው ላገር በቃ መስራት ትሰነፍ። አትጎንብስ አንገትህ አንተ ጀግና ወንድነህ ትምህርት ነው ሌሌለው፣ መሱረ አንተ ጀግና ነህ፣ አትሸንፍም። ጥሩ ስራህን አብዛ፣ ለእንደዚህ ይረዳሃል። ይሄን ሽዳ ብሔራዊ መዝሙር ይሆንልን። እኔ እኮ ለዚህ ነው እኮ በቃ ለሟዝ 12 ሚሊዮኑን ብሞላ እንደ እነዚህ አይነት ሰዎች አሉ። እንደ እነዚህ አይነት ሰዎች ደግሞ ነው ሽዳ ሲያወጡልን ብዙ ነገሮችን የመቀየር ብቃት አላቸው። ሶ ይሞላለት የምትሉ እስቲ አንድ ቁጥር እንጻፍ ዲ በዚህ ብቻ የሚያበቃ ይመስላችኋል? አቀጣይም አለን። እስኪ ፈታ እንበልባችሁ ቁራንን ይዛ ቁራን ተሸከማች እኔ እምላችሁ እስቲ እንደ ሀሳብ ይሄን የመያዝ ነ ሽዳውን የመያዝ አቅም ካለሽ በጭንቅላትሽ ውስጥ የመያዝ አቅም ካለሽ፣ ለምን ቁርአኑን አታፍዥም? ለዛ ለምን አትጠቀሚበትም?

ትመጫለሽ ወይ ሰኒድ ሁ ብንሄድ ይሻላል። በነገራችን ላይ ስለ ቁርአን ሲነሳ የሆነ ሰውዬ ቁርአንን ትንሽ ለመዝለፍ እየሞከረ ነው። ከእስልምና ወጥቶ እስልምናን እየተቸን ያለው ኮንፊደንሱ ራሱ እጅግ በጣም የሚገርም ነገር ነው። ማንም ሰው ሊደርሰኝ አይችልም እንደዚህ አይነት ወሬዎችን በብዛት ያወራል። እስቲ ስሙት። በኦሮምኛ ነው የሚያወራ። ቁርአን አጀሳል አላሁን አጀሳል ኢየሱስ ፈይሳል ወንጌል ፈይሳል ወንጌል ሊሞታ ለማታቁ አላህ ይገላል ኢየሱስ ያድናል እያለ ነው ቁርአን እንኩፍ ወንጌል ትኩፍ ገሬ ሸሃዳ እንኩፍ ገሬ ወንጌላ ትኩፍ ወንጌላ አዱንያ ዳል አላህ ቁርአን ንሰልበት

በነገራችን ላይ እንደዚህ ነካክቶን ተነስተው ነው እንግዲህ፣ ሙስሊም ገዳይ ነው፣ ሙስሊም አሸባሪ ነው፣ ሙስሊም እንዲ ነው የሚሉን፣ እንደዚህ አይነት ስም የሚለጥፉብን፣ እንደዚህ ነካክቶን፣ እንደዚህ ወግቶን ተነስቶ በደካማ ጎናችሁ ይመጡና እናንተን ይነኩና እንደዚህ አይነት ነገሮችን ደግሞ ይለጥፉባቸዋል። ይሄ ንግግራቸው እኛ ምንም ነገር አያስፈራም። አሁንም ቢሆን እንደነዚህ አይነት ሰዎችን አድባችሁ ካልያዛችሁ ዋጋ ሊያስከፍሏችሁ ይችላል። ሳፋሪኮም አትጠቀሙ የሚል ቻሌንጅ መጥቷል። ሳፋሪኮም በባለፈው ኢድ ላይ ምንም አይነት ቴክስትን፣ ምንም አይነት የሜጋባይት ቅናሽም አላሳየም ነበር። በዚህ ጉዳይ ላይ ደግሞ ተጠይቆ ነበር። ምን አይነት ምላሽ ሰጠ? እኔ ሱፊያ እባላለሁ ትንሽ በሳፋሪኮም ቅሬታ ነበርኝ። በመጀመሪያ ግን ከመልካም ጎኑ ልጀምር። በጣም ሳፋሪኮም በጣም ቆንጆ ተመራጭ የሆነና ለየት ባለ አማራጭ የቀረበ ቴሌ ነው። እንደ ቅሬታ እና እንደ አስተያየት ማቅረብ የምፈልገው ደግሞ በዚህ ሰሞኑ የተከበረው ወይም ሳምንት ሲሞላው የቀረው ሁለት ቀን የቀረው ኢድ አል አድሃ ነበር አይደል? እሺ እና ሁሉንም አቀፍ እንደመሆኑ ማንፃር አንድ ቴሌ ሲባል ለሙስሊም ምዕመናን እንኳን እንኳን አደረሳችሁ ቴክስት አልደረሰም። እና እንደ አንድ ተቋም ይሄ ነገር እንዴት ነው ብዬሽ ነው። እሺ ተልከዋል፣ ለምያቱ ጭራሽ ትከራከራለች። እሺ ለብዙ እንትኖች አልተላከም እንደ ቅሬታ እየተንዣበበ አይቼ ነውና እንዴት ነው ነገሩ ብነው። ተልከዋል። ወደ እርስዎ ምናልባት ካልደረሰች ተልከዋል። ተልል አዎ ተልከዋል። ምናልባት ግን ቅርብ በጣም ቅርብ ካሎት ወደ እርስዎ ካልገባ ስልክዎት፣ ምናልባት ካልገባ ስልኮት ላይ እንኳን አደረሰዎት ይህን ላገጠች ይመስላል አመላለሰው። እንደ ድርጅት ነው ተቀጥረን አይደል እዚህ የምንሰራው። ስለዚህ እኔ የግል አደለም እንኳን አደረሰዎት ያልኩት በድርጅቱ ስም ነው፣ እንኳን አደረሰዎት የምለውት እኔም እኮ ቅሬታዬን እያቀረብኩልሽ ያለሁት እንደግል አይደለም፣ አደለም። አሁን የራሴ ተላቀነ ተላቀነ አይደለም። በነገራችን ላይ የብዙሀን ጥያቄ ስለሆነ ነው ተልከዋል ያልኩት። የእርሶ ብቻ ስላላቀረው ነው ደመኛቸው ሙሉን ተልከዋል። ነገር ግን ምናልባት ስልኮት ምናልባት ኔትወርክ ከሌለው ወይም ደግሞ ባትሪ ከሌለው ምናልባት በሜሴጅ መልክ ለሁሉም ተልከዋል። አሁንም እየጠየኩሽ ያለሁት ለትግስቶች አመሰግናለሁ። አሁንም እየጠየኩሽ ያለሁት ለእኔ ገባልኝ አልገባልኝ እያልኩ አይደለም። ለብዙሀን የሚያነሱት ጥያቄን እየጠየኩሽ ያለሁት እያልኩሽ ነው። ምክንያቱም ለምን አልደረሰም የሚለው የእኔ ብቻ አይደለም ነው ስለዚህ ብዙሀን የሚያነሱ ጥያቄ ስለሆነ በዚህ ልክ እርግጠኛ ሆነሽ ተልኳል ብለሽ ማሰብ ማንሳት ትችያለሽ፣ ወይም መመለስ ትችያለሽ። መረጃሽ ምንድን ነው? መረጃሽ ምንድን ነው ማለት ማለቴ፣ ይህ እንደተላከ ማለት ምን አይነት መረጃ ነው የሚፈልጉ? ለምሳሌ በድርጅቱ አሁን የወጣ መግለጫ አለ፣ አሁን እንደዚህ ተልኳል የሚል። ምክንያቱም ብዙ ቅሬታ እየቀረበበት ነው። በሳፋሪኮም ይሄ አልተላከም እየተባለ ነው። ስለዚህ በምን ያህል ደረጃ ነው መረጃሽ እያልኩሽ ነው። ምን ያህል ደረጃ ሳይሆን መቶ ፐርሰንት ተልከዋል በሜሴጅ መልክ ለሁሉም ተልከዋል ነገር ግን አንዳንድ ምናልባት ሜሴጅ ላይገባ ይችላል እንዴ እኛ የምንጠቀመው ሌላ ሳፋሪ አለ እንዴ እንዴት ነው የምትከራከሩ አልገባም እየተባለ አንቺን ላላስጨንቅሽ ላላስጨንቅሽ ብዬ አልፏለሁ ይህን ለማንኛውም አመሰግናትናሽ ግን አሁንም ቅሬታ እንታቀርቢ ማሳስብልሽ ምንድን ነው የአሁኑ የአነሳዎችን ጥያቄ ለተለያዩ የስራ ድርሻ አካላቶች አሉ ሰፋሪኮም ላይ አሉ ጠይቂያቸው ምክንያቱም ይሄ ወደ ሌላ ነገር ነው የሚወስደው ሰጠሽኝ ምላሽ አመሰግናሉ እና እንደ እነዚህ አይነት ማስተባበያ ነው እንግዲህ የሚሰጧችሁ። ያም ሆነ ይህ ቻሌንጁ ይቀጥል። ሳፋሪ የምሬ ነው የምላችሁ። በጣም ንቀውናል። በጣም የምር ከዚህ በላይ ንቀት የለም። እሺ ሳምና አይክራም፣ ምንድን ነው ለምንድን ነው እንግዲህ እንደዚህ የምታደርጋት? ይ ለምን ለምን እዲ እዲ ወላሂ ወላሂ ኢክራምን አትመስልም። ወላሂ አትመስልም። አታምርም ሳይሆን ኢክራምን አትመስልም። የምናቃተን ኢክራም አትመስልም። ፕሊዝ፣ ስለ ውበቷ አይደለም ውበቷ አለ፣ ታምራለች። ግን ያችኛዋን ኢክራም አትመስልም። በድምጿ ነው ያወቅኳት በነገራችን ላይ በነገራችን ላይ የሆነ ነገር ይባላል። እስቲ ሴቶች ጆሮአችሁን ያዙና ለወንዶች አንድ ሚስጥር ነገር እስቲ እስቲ አንድ ጆሮአችሁን ያዙልኝ ፕሊስ። ያዥ፣ አንቺ ያዥ። እስቲ አሁን አልያዝሽም በጣም ቴንኪው እስቲ ለአንተ የሆነ ነገር ልንገርህ። ሚስት ለማግባት ከፈለክ ከሰርግ ቤት ሳይሆን ከለቅሶ ቤት ሂደህ አግባ ነው የሚባለው። ከለቅሶ ቤት ሂደህ አይተህ አግባ ነው የሚባለው። ለምን እንደሆነ ታውቃለህ? ያው እንደሚታወቀው ሰርግ ቤት ተኳኩሎ ሌላ ሰው መስሎ ነው የሚሄዱት። ደግሞ ለቅሶ ቤት ደግሞ ስትሄድ እንደዛው በኖርማል በኔቸር ፊታቸው ነው እዛ የሚሄዱት ብሎ የሆነ ልጅ መከረኝ። ይሄንም ምክር እስቲ ላቃብል ብዬ ነው ጉዳይ የሚኮራበት ምርጥ አባላቸው። እሺ እናየው። ከጆን ዳንኤል አረገዘች ያለኝ ማን ነው? ከጆን ዳንኤል ወለደች ያለኝ ማን ነው? አንቺ ነሻ? አንተና አንተና አንተና እንጂ አንተና ያልከኝ ግን ውሸት ነው። ለምን እንዳልኩ ደግሞ ይህንን ቪዲዮ መመልከት በቂ ነው። በቃ የሆነ ነገር በሃይማኖት ዙሪያ ከተደረገ ያ ነገር ሪል እንደሆነ መረዳት እንችላለን። እና ይሄንን ካያችሁ በኋላ ጆን ዳንኤል ውሃ በላው እንዳትሉኝ ብቻ። ግን በፊት እሱ የምር ታይቶት ነበር፣ እያወራ ነበር። ልጅ በልጅነት ነው ምናምን እያለ ብዙ ነገሮችን አውርቶ ነበር። ታይቶት ነበር ልበል። ልጆቼ ገባችሁ? ልጆቼ ሁለት ቆይ በወጣትነት ሞዴል ከፈለክ ናዩ ወጣትናት አንተ ወጣትነት ብትወልድ ደስ ይለኛል። ኖ ኖ ኖ ኖ ኖ ነው በየሄድኩበት ያገኘሁትን ልጣለሁ አልኩህ እንዴ አይ እኔ እኮ ወጣት ምናምን ሲል ገብቶሻል። ኤክስፒሪየንስ ነው አይ ነው ያው እንግዲህ ቲክታከር መጨረሻ ብዙ ጊዜ በጣም ይከብዳል እና ሮዚም ረዳት ሆናለች። በደንብ ንንቃና እሱን ቀልድ ትደግሚ ይወልደሽ ኖርዌይ ነሽ ኖርዌይ፣ ላይ ላይ ያሞላ ያሞላ ጀርመን ነሽ ጀርመን፣ ጀርመን ፈረንሳይ እና ባህላችንን እዚህ ደበቅ አድርገን ብንይዝ አይሻልም? ውጮተንም እንደዚህ ከጨውን እኮ የሆነ ሌላ ነገር ነው የሚመስላቸው። እና መጨው እዛ ትንሽ ቢያስቀጣ ኑሮ አሪፍ ነበር። የቤት እስራኤል ልጆች እጃችሁ ደም እየነካ ነው። ምክንያቱ አሁን ቃዛ ውስጥ የሚሆን ያለው ዘር ማጥፋት ነው። ይሄ ኢየሩሳሌም ነግሶ ያለው የእስራኤል መንግስት፣ የእስራኤል መንግስት ሳይሆን የዲያብሎስ መንግስት ነው መጽሐፍ ቅዱስ ላይ የምናውቀው የእግዚአብሔር እስራኤል መንግስት አይደለም። ምክንያቱ አሁን ዲያብሎስ ነግሷል አለም ውስጥ። የቤት እስራኤል ልጆች ደግሞ የዲያብሎስ ወታደር ሆናችሁ ነው የፊልስጤሚያኖችን እንትን የምታጽነትኋችሁ ያላችሁት የጸነቱ ነው ታውቃላችሁ። እውነቱን መሬት ላይ ያለውን ሀቅ ታውቁታላችሁ። እና እኔ እንደ አንድ አክቲቪስት ወራቨር ዝም ማለት አልችልም፣ ይሄን እያዩ ምክንያቱም፣ ነገ ጠዋት እንደ ዘር ማጥፋት ይተረካል። ለታሪክ እያወራው ነው። ለቤት እስራኤል ልጆች ይድረስልኝ። እስራኤል ላላችሁት ወታደሮች እድግ በል እንደዚህ እኮ ግልጽ ግልጹን ብናወራ አሪፍ ነው። ሁላችንም እኮ እውነታውን ሀቁን እናውቃለን፣ ግን የውስጣችንም ማውራት አንፈልግም። ላይ በላይ ነው መመሳሰል ምንፈልግ ምዕራባውያን በዜጎቻቸው ግፊት የተነሳ ለፍልስጤማውያን ድምፅ እየሆኑ ይገኛል። ለምሳሌ ያህል ትላንትና በማንቸስተር ዩኒቨርሲቲ በነበረው የክብር ዶክትሬት ዲግሪ አሰጣጥ ላይ የማንቸስተር ሲቲ አሰልጣኝ የሆነው ፔፕ ጋርዲዮላም በጋዛ እየሆን ያለው ነገር እያማል፣ በጣም ያማል ሲል ተናግረዋል። ሌላው ግፊቱን የሚያሳይ አንድ ትልቅ መረጃ ልንገራችሁ። ይህም ምንድን ነው አምስት

ዩናይትድ ኪንግደም፣ ኖርዌይ፣ ኒውዚላንድ እንደዚሁም ደግሞ ካናዳ እና አውስትራሊያ በዚህ ጦርነት ውስጥ ከፍተኛ እጃቸውና ጣልቃ ገብነት አላቸው ያሏቸውን ሁለት የእስራኤል የቀኝ አክራሪ ብሔርተኛ ሚኒስትሮች ላይ ማዕቀብን ጥለዋል። እነዚህም ሚኒስትሮች ቤንግቪር እና ስሞትሪች ናቸው። በጋዛውያን ላይ እየደረሰ ካለው ከባድ መፈናቀል እንደዚሁም ሰብአዊ ጥሰት በተጨማሪነትም ለፍልስጤማውያን ሞት የእነዚህ ሁለት ሰዎች ንግግር በተጨማሪነትም የሚወስዷቸው እርምጃዎች ትልቅ ተጽዕኖ አሳድሯል በሚል ማዕቀብ እንዲጣልባቸዋል አድርገዋል። በዚህ ዙሪያ ላይ ሰፋ ያለ መረጃ ከፈለጋችሁ የቴሌግራም ቻናል አለኝ፣ ዳጉ ጆርናል ይላል ባዮው፣ ላይ ሊንኩን አስቀምጥላችኋለው። እዛ ላይ ማግኘት ትችላላችሁ። It's so painful what we see in Gaza. It hurts me all my body. And let me be clear, it's not about ideology. It's not about I'm right or wrong. Come on. It's just about the love of life, about the care of your neighbor. Maybe we think that we see the boys and girls of four years old being killed for the bomb, ሰዎች ስለ ጋርዲዮላ ሲያስታውሱ ማለት ነው የሚያስታውሱት አሪፍ ተጫዋችነቱን ወይ ደግሞ አሪፍ አሰልጣኝነቱን ብቻ አይደለም፣ የነጻነት ታጋይም ጭምር ነው። የካታሎን የነጻነት የራስ ገዝን ማለት ነው ከሚደግፉ ሰዎች ውስጥ አንዱ ነው። ስቴጆች ላይ ወጥቶ ንግግር የሚያደርግ በገንዘብ የሚደግፍ እና ጋዜጣዊ መግለጫ ራሱ ሲሰጥ ማለት ነው የእነሱን ምልክት የሆነውን ፒን ቲሸርቱ ላይ አድርጎ መጥቶ ብዙ ጊዜ ተደጋጋሚ የሚቀጣ አይነት ሰው ነው። ትናንትና ደግሞ ዩኒቨርሲቲ ኦፍ ማንቸስተር የክብር ሽልማት ሸልሞት ነበረ እና እዛ ላይ ስለ ፓላስታይን ህጻናቶች ስለ የመን ስለ ሱዳን ስለ ኮንጎ ጦርነት ያነሳውን ስለ ንጹሐን ማለት ነው ያነሳውን የተናገረውን ንግግር ተመልከቱትና ማለት ነው ለእሱ ያላችሁ ክብር ደግሞ አንድ ደረጃ ከፍ ይላል። የሚገርም አሰልጣኝ ነው፣ የሚገርም ሰው ነው። ሰው እንደዚህ አይነት ሳይድ ሲኖረው ደስ ይለኛል። በቃ ዝም ብሎ አዝናንቶ ብቻ ኦር ደግሞ ስራውን ሰርቶ ብቻ የሚሄድ ሳይሆን ማህበራዊ ኃላፊነቱን የሚወጣ ማለት ነው እና ለጋርዲዮላ ያለኝ ክብር የአርሰናል ደጋፊዎቹ ይቅርታ አድርጉልኝና እኔ ማሊያዬን ወደ ሲቲ አዘዋውር ያለው፣ የአርሰናልን ማሊያ አሁን ልቀደው ይችላሉ። ከእንግዲህ በኋላ አርሰናልን መደገፍ አቁም ያለው፣ በገዛ ፍቃድ የሲቲ ደጋፊውኝ ያለው። ዳሪ በስራ እንደምጠቀም ገንዘብ እየላኩ ነበር። እዚህ ቤትም ተገዛልኝ መኪናም ተገዝቷል ምናምናሉ። እዚህ ስመጣ ግን ምንም ነገር ጎዳና ላይ ምንም ነገር አላደረኩለት። ለልጅ ራሱ ምንም ነገር አላደረኩለት። ሳላከስ ምንም ብለው የማድረው ራሱ ለልጅ ነው እኔ የምለው ነገር ነው። ስሜ አህመድ መሀመድ ይባላል። ሱዲ አረቢያ ስራ እንዳመት ተቀምጫለሁ። ብዙ ጊዜ የተቀመጥኩ ቁጥር ያለ መዲናም ተቀምጫለሁ። ስራ በጣም እሰራ ነበር እዛ ማለት ነው። ገንዘብ እየላኩ ነበር። እዚህ ቤትም ተገዛልኝ፣ መኪናም ተገዝቷል። ናምና እዚህ ስመጣ ግን ምንም ነገር የለም። ያው ዘመዶቼ ናቸው፣ በትክክል እነሱ ናቸው እንደዚህ ያለ ህይወት ያደረጉኝ። እና እዚህ ስመጣ አሁን በቃ ህይወቴ በጣም ተበላሽቷል። ጎዳና ወጣሁኝ። አሸዋ ሜዳ የሆነ ሱቅ ከፍቼ ነበረ። ወንድሜም ጋር አልተስማማሁም። ዝም ብዬ ጎዳና ላይ ወጣ። ምን እንደምልህ ራሱ ግራ ነው። የሚገባኝ እንጂ በህይወት ዘመኔ ብዙ ነገር ይገጥሙኛል። እስካሁን ድረስ በልፋት ነኝ። እዛ በጣም ጥሩ ህይወት ነበረኝ። እዚህ ነው የተበላሸበ የሁሉ ነገር ስመጣ እዚህ በቃ ምንም ነገር የለም። ዝም ብዬ ሳላቅስ እስካሁን ሁላ ዝም ብዬ በቃ ትዝ በሚለኝ ሰዓት ህለው ለምከ አልከብስም ለቅሶ ምንም ማረ ይ ማለት ለቅሶ ነው በቃ ዝም ብዬ ያል ምናምን እንኳን በለማም ድሮ ያለውን ሰውነቴን ስታየው አሁን የለኝም። በቃ ምንም አብቅቻለሁ። ሲጀመር ትምህርት እንኳን አልተማርኩም። በህፃነት የጀመረ ስራ ነው የኖርኩት። ስሜን እራሱ ማጽፍ አልችልም። ግን በተሰብ በሙሉ እሱ ከስምንት እስከ አስር የተማረ ነው በሙሉ። እኔ ህይወቴን በሙሉ ስራ ላይ ነው ያሳለፍኩት። በቃ ብስጭት ነው ገንዘቡን የተወሰነ የገንዘብ አለች ነበር። በቃ ገንዘቡን እራሱ በቃ አጠፋት። ሱም የተበሳጭች ማለት ነው። ጓደኞች ምናምን ትዳር ይዘው ምናምን ሳያቸው በቃ እኔ ከእንግዲህ ተነስቼ በብስጭት ነው እንደዚህ ብኩ። ሲጀመር ይህን ያህል አመት እንኳ ተጨፍጭፍ ያለ ምንም ነገር የለም። አሁን ነው በቃ ሰውነት የራሱ በቃ ባለቅ ሰው ብሳት ነው የቀነሰው። ዘመድ ተስፋ ስቆርቷል። አሁን በቃ እዚህ ሀሊት ፋውንዴሽን አለ ሲሉ በቃ እዚህማ ከሆነ ምናምን ብዬ መጣሁ። በቃ በዝች እንኳን አለ የሆነ ነገር እንትን ብላይ እኔም በቃ ተስፋዬ በቃ እዚህ አለ ካለልኝ በቃ ጠንክሬ ሰርቼ ያው ዘጎዶቼ ራሱ ገንዘብ አግኝቼ እነሱ ላይ እንራሱ እንፈልገው ገንዘብ አግኝቼ ነው እንጂ እኔ ዝም ብዬ በቃ አሁን ልጅም አለ። በጣም ብዙ ታስለቅሰኝ ምንም ነገር አላደረኩላትም። ለልጅ የራሱ ምንም ነገር አላደረኩላትም። ዝም ብዬ ያለው ምንም ማቀው ታሪክ የለኝም እስካሁን። አሁን በቃ ዋንተውተ ሳለቅስ ምለውም አድረው ራሱ ለልጅ ነው በቃ የዛ ህይወት ሲነሳ በጣም ነው እንትን ብለን ባይነሳ፣ ጭራሽ ስራ ካለ በቃ መሰራት ለምን መስራት ፍላጎት አሁንም አለኝ። እኔ ስራ በቃ በጣም ሰራ፣ ግን በቃ አሁን እኔ ገንዘብ ጓዳ ልጅ ልክ ትልቁ ለሰው ልጅ በላ ብዬ ማስበውም እንደሆነ ታውቃላችሁ። አግኝቶ ማጣት ትልቅ በላ ነው ብዬ ነው የማስበው። የምሬት ነው የምላቸው። አንድ ሰው አግኝቶ ሲያ የበለጠ ጭንቅላቱን ወደ ማጣት ደረጃ የሚሄድበት ታይም ይመጣል። አራት ልጆችን አፍርተዋል። ባለቤቱ ነጃት አብዱል መናን ከህልፈቱ በፊት ስለነበራቸው የመጨረሻ ንግግራቸው በሀዘን በተሰበረ ልብ ታስታውሳለች። ያው ናፈቃችሁ ሙስ ቀን መሐመድ ሰይድ ለልጆቹ መልካም አባት፣ ትዳሩን አክባሪ፣ እናቱንም ጧሪ ነበረ። በጣም ሦስት ጊዜ ምናምን ይደውላል። በተለይ በጣም በቃ የተለየ ፍቅር ነው አንችን ብቻ ነው የምወደው እያለ ጥሩ አባት ነበር። እኔ የተቻለኝን አደርግ ነበር። ያው እሱ ግዴታ ለህይወታችን ስለሆነ መሄድ ያለበት መስራትም ስለሚፈልግ እና፣ ለሱም አላህ ይርሀሙ እንላለን። ለሚስቱም አላህ ሰብር ይስጣት። እንግዲህ ፈተናዎች በብዛት ይታያሉ። እፎይ ምን እንደሆነ ሰምታችኋል። አልሰማችሁማ ጉድ ሰላም ለኪ የሚለውን እሱን በዜማ በለው ተብሎ ማለት ነው። እሺ እርስ በእርስ ጀምሮ ማለት ሰላም ለኪ የሚለው እዚህ ጋር እያሳዩት ነው፣ እያሳዩት በጽሁፍ ማለት ነው እዚህ ጋር እና እሱን እያነበበ እንዲለው ነው ሐሳቡ ግን የሚለው ግን በዜማ

የምር ከዚህ የበለጠ ውርደት የለም። ከዚህ የበለጠ ጉርደት ልናይ አንችልም። በራስ ሰዎች ሙድ እየተያዘብህ መኖር ከባድ ነገር። ሌላው እኮ ሙድ ቢይዝበት ችግር የለውም፣ ሌላው ቢያላገጠበት ችግር የለውም። ግን በራስ ሰዎች፣ የኔ በምትላቸው ሰዎች ሙድ እየተያዘብህ የምትኖር ከሆነ ለአንተ ትልቅ ጉርደት ነው። ትልቅ መሞት ይሻላል በሚል ደረጃ ነው ማውራው። እና ገና ዋጋህን ትከፍላለህ። ይሄ ትንሿ ናት፣ እቺ ትንሿ ናት፣ እቺ መጀመሪያ ናት። ገና ምንም አልተነካም። ገና የሆነ ነገር ነው የተባለው እንላለን። ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ማለት ነው።